ኢትዮጵያ ብዝሃነቷ የውበቷ የእድገትና ልማቷ መሰረት ሆኖ ስምና ክብሯን ለሚመጥን ይዞታ ግንባታ ብርታት ሆኗታል። ይህን የኃይሏን ምንጭ ብዝሀ ማንነቷን ለዓለም የምታሳይበት የብሄር ብሄረሰቦች ቀን ደግሞ የዜጎቿን ወንድማማችነት የምታጠነክርበት፣ ለሀገረ መንግስት ግንባታ መሰረት የሆነውን የአንድነት ገመድ የምታጠብቅበት ነው። ብዝሃነትን መረዳትና እውቅና መስጠት ደግሞ የዘርፈ ብዙ ጥቅም መሰረት ነው ይላሉ ከኤኤምኤን ጋር ቆይታ ያደረጉ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተሩ ዶክተር ሀይለ ኢየሱስ ታየ ሌሎች ሀገሮች አሁን ደረት ብዝሃነት ስለሌላቸው በጣም ችግር ነው ያሉታል። ራሱ ብዝሃነት መኖሩን እውቅና ሰቶ ሴሌብሬት ማድረግ በራሱ ጠቃሚ ነው። ብዙ ጥቅም አለው። የኢኮኖሚ ጥቅም አለው፣ የማህበራዊ ጥቅም አለው። እኛ የሚገልጸን ብዝሃነት ነው። እኛ ህብረበራዊ አንድነት ነው የሚገልጸን የሚል ብኮ ትርክት ነው እኛ ተናጥል ትርክታ ያለን ያለ የሚገልጸ የሚገልጸ አብሮ እንደት ነው ህብረናዊ እንደት ነው በጋራ ነው እችን ሀገር ማሳደግ የምንችለው። ሁሉም በዚች ሀገር ውስጥ የራሱ ድርሻ ማዋጣት አለበት ለዚች ሀገር እድገት። በዛ መልክ ደግሞ እኩል አንጻራዊ የሆነ መክል እኩል ተጠቃሚ መሆን አለበት የሚል ሳቢ ነው በዓሉ። ዜጎች ስለ ፌዴራሊዝምና ዴሞክራሲ እውቀት የሚጨብጡባቸው አንዳቸው የሌላኛቸውን ባህል ጠልቀው የሚያውቁባቸው የእርስ በእርስ ማህበራዊና ኢኮኖሚያዊ ትስስራቸውን የሚያጎለብቱባቸው እድሎችን ይዞ ይመጣል። የዋና ዳይሬክተሩ ማብራሪያ ነው። ብዝሃነት እንግዲህ ለማስተናገድ መጀመሪያ ከአመለካከት ነው መስራት ያለበት። አመለካከቱ ምንድን ነው? ይህች ሀገር ብዝሃነት መገለጫ የሆነባት ሀገር ናታ። ብዝሃነት ሀብት ነው። ብዝሃነት ጌጥ ነው። የእኛ መገለጫ ነው የሚል ትርክት መዳበር አለበት። ከባህል ትሪቱ በዘለለ ያው አስተምሮ አለ፣ ሲምፖዚየም አለ፣ የህዝብ ለዝግጅት ይደረጋል። ህዝቦች የተገናኙ ይወያያሉ፣ ያለባቸውን ችግር ያነሳሉ። ይህን ችግር በጋራ እንዴት እንድፈታ ብለው ይዋያሉ ከዛ የተረፈ በዓሉ የሚከበርበት አካባቢ ከፍተኛ የሆነ የልማት ስራ ይሰራል ብዝሃነትን ያቀፈ አንድነት ከፍ የሚልበት ሁሉም ለሀገር ጥቅም በጋራ የሚቆምበት በባለቤትነት መንፈስ በፍቅር የሚኖርበት እድልን ለመፍጠር የሚያግዙ መደላደሎች ትኩረት አግኝተዋል የእውቀት ማዕከላትና ምሁራን ደግሞ የዚህ ጥረት አካል ሆነው ለዜጎች ብዝሃ አንድነትን ይሰብካሉ በዓሉን ለማክበር ያው ዋናው ሀላፊነት ያለው የፌዴሬሽን ምክር ቤት ነው የፌዴሬሽን ምክር ቤት አገራዊ አስተባባሪ ኮሚቴ አለ። እዛ ደግሞ የቴክኒክ ኮሚቴዎች አሉ። እነሱ ተደራጅተው እቅድ አገራዊ እቅድ ወጥቶ በቅዱ ላይ ውይይት ተደርጎ ንሳን ኮሚቴ ወደ ስራ ገብተዋል። በዓሉ መጨረሻ የሚከበረው በማዕከላዊ ኢትዮጵያ ሆሳና ከተማ ነው። እዛ ሆሳናም ሰፊ ዝግጅት የተደረገ እንደሆነ ነው ቻገር የኔናት አስተዋጽኦ ማድረግ አለብኝ የሚል ስሜት እየፈጠሩ ነው ያሉት። አሁን ሁሉም ወደ አምሳ አካባቢ የሚሆኑ ምሁራን መጥተው የሁለት ቀን ስልጠና ሰጥተናል። ህዳር ላይ ስልጠናው ይካሄዳል። በየቦታው እስከታች እስከ ቀበሌ ያቀር ነው ምንድነው ቢያንስ ቢያንስ ለ15 ሚሊዮን ህዝብ ይህ አስተምህሮ ይደርሳሉ። ለሀያኛ ጊዜ ከህዳር ጀምሮ በተለያዩ የሀገሪቱ አካባቢዎች የሚከበረው የዘንድሮ በዓሉ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ህዳር 29 መደምደሚያውን ያደርጋል። ታዲያ ለበዓሉ የቅድመ ዝግጅት ስራዎች በስፋት እየተከናወኑ ስለመሆኑ ነው የተገለጸው።